ፌመስ ዋግ የሚገለም ሰላም እንዴት ናችሁ? የተከበራችሁ ና የተወደዳችሁ የተመስገኝ ቶ ተከታታዮች ሁሉ ሰላም ሁሉ መልካም። እኔ ሁሉ ሰላም እግዚአብሔር ይመስገን ክብሩ ይስፋ። ዛሬ በመጀመሪያ ቪዲዮ ማለት ነው እንግዶች ይዤላችሁ መጥቻለሁ። አብራችሁን ከቆያችሁ ብዙ ነገር ትሰማላችሁ። ቪዲዮዎችን ሰብስክራይብ፣ ላይክ በማድረግ አብራችሁን ቆዩ። ኮመንት በማድረግ ሀሳባችሁን ግለጹ። ስለዚህ ላስተዋውቃችሁ ሰላም ሰላም፣ እንዴት ናችሁ? የተመስገን ቤተሰቦች፣ እንግዲህ ዛሬ የመጀመሪያዎሽ ነው መሰላል። ስለዚህ እስኪ ላይክ፣ ሼር፣ ሰብስክራይብ በማድረግ እንተባበር፣ ሁላችንም እናሳድጋ። መቼም በእናንተ ነው ሁላችንም የምንሰራ። ወንጌል ነው ወገን ደራሽ ነው። እስኪ እንረዳዳ። ዩቲዩብሽን ደግሞ እንደምታሳድጊ ተስፋ አድርጋለሁ። አይዞሽ፣ በጥሽ ፌመሳ፣ ገሚጋ ደርሰናል ማለት ነው ሰላም ሰላም፣ የተምክስም ቤተሰቦች እንደት ናችሁ? በሰላም ሁሉ መካም በሀገር ውስጥ ያላችሁ በውጭም ያላችሁበት ሰላማችሁ ብዙ በልኝ። በስንት ጊዜ እንደዚህ ማይክ ለማይክ በጣም በጣም ነው የሚያምሩ የዛሬ ሁለት ስልክ በነበረኝ ጊዜ እንደዚህ አይነት ሜክሲኮ ላፊ አደረኩት። እና ስሄድ እንደዚህ ነበር፣ እንደዚህ ነበር ማለት ነው። እና ስለዚህ ደግሞ ይሄን አይታችሁ ያለውን እናውሰዷሉ። የእኔ ስልክ አይደለም፣ የሌላ ሰው ነው፣ የባለቤቷ ነው፣ የእኔ አይደለም። እንደዚህ ሪከርድ የሚያደርግብን ማለት ነው። እና ስለዚህ አበረታቷት ዛሬ፣ እጅግ በጣም አድርጊያን አመሰግናለሁ። ካሰላ ድረስ ነው እኔ ልታይ የመጣችሁ ማለት ነው። እና የሰማ ወደ ደስታቸው የሰው ፍቅር ስጣችሁ። ስለዚህ ደግሞ እኛ ሰው መሆን በቂ ነው እና ተንኮል፣ ክፋት፣ መቀኝነት ለምንድነው ሁሌ የምንመኘው ማለት ነው እና የሰው ልጅ እንዲራመድ ብዙዎቻችን አንፈልግም። በቃ እዛው ቁልቁል ቁልቁል ቁልቁል መኮርኮም ነው እና የምንወደው ስለዚህ ሰብስክራይብም ላይክም ሼርም ዩቱብ የምከፍቱ ሰዎች ማለት ነው ለስድብ ብቻ ሳይሆን ቁም ነገር አውሉ፣ በስሩበት እኔ እንደራሴ ማለት ነው እና ስለዚህ እሷም የስደት እህታችሁ ነች እና ያለውን ነገር ደግሞ በሌላ ቪዲዮ ያለውን የመጣችበትን ነገር ማለት ነው። ብዙ ነገር ትወስዱበታላችሁ ከእሷ ላለሁኝ እና እኔ ያው ታውቃላችሁ ሰውን አትሄዱ ስሩ፣ ጠንክሮ በርቱ ነው የምለው ማለት ነው እና ስለዚህ ደግሞ ሰው ሀገርም ሄዶ ምንድነው ትርፉ እየሞት እየሞትም ሬሳ እየተጫነ የሚመጣውን ኢትዮጵያን ላይ ማለት ነው እና ይቅር በለን ነው የምለው በፕሌን ሄዶ ሬሳ ተጭኖ ካርጎ የመሰል ሲመጣ ማርያምን፣ በጣም ነው የሚያምኑት በጣም ነው የሚያመው ማለት ነው። ሀገሯ እንደናፈቃት እናቷ እንደናፈቀ ቤተሰቦቿ፣ ቤተሰብም ልጅ መቼ ትመጣለች ዛሬ ነገ እየተባለ ማለት ነው እና በሞት ሲነጠቁ ወይ አልቀሰው እንኳ አይወጣላችሁ ማለት ነው። ስለዚህ ይቅር በለን ፈጣሪ፣ በቃ በቃ ይበለን በሀገራችን ላይ። ባገኛችሁን ነገር ትንሽ ብትሆንም ስራ ሳይናቅ ዝቅ ብሎ መስራት ነው። ሁሌ መታችሁ ሳንቲም ከጨረሳችሁ በኋላ ስደት ለመሄድ ሁለተኛ አታስቡ ነው እና በተረፈ ደግሞ እሷ ትነግራችኋለች ጥሩ ጥሩ ለእናንተ የሚያስተምር፣ ከካሜራ ጀርባ ብዙ አውርተንበታል ማለት ነው፣ ብዙ አውርተንበታል። የራሷም ታሪክ አለ። ከዚያ ደግሞ እያያችሁ አንዱ ላንዱ ይማራን ትምህርት ትወስዳላችሁ፣ ትጠነክራላችሁ፣ ትበረታላችሁ ብዬ ነው። አመሰግናለሁ። እንግዲህ ሀገርትን ለችንንም እንድንበረታ ነው። ከገኒ ጋር ደግሞ የመጣ ነው። እሷ ጎበዝ ስለሆነች በልምድም በምንም እንዴት ያበረታታ አልነበረ። እንግዲህ እሷም እያበረታታችን ነው። እግዚአብሔር ይስጣት፣ አመስግኑልን። ሁላችን ሚስበሮች ሆነን የሚሰራው ማለት ነው። እና እኔ የእናንተ ሀሳብ የራሳችሁ ነው ማለት ነው። ያው ለጨዋታው ድንቀቱ ምን ነው እንጂ ማለት ነው። ይሄ አይከፈልበትም እንኳን ትልቅ ነገር ነው። ይሄ አይከፈልበትም ማለት ነው። ግን እያንዳንዳችን ዝም ብዬ ቁጭ ብዬ ሳስበው ማለት ነው እና ለምንድነው ተንኮል የምንማረው? ይላሉ። እኔ ዛሬ ታውቂያለሽ፣ እና ብዙ ሰው ነው በዙሪያ የመጥተው አድገው ምን ብለ ይርኩ ግን ዛሬ ችግር እኔ ችግር ሲደርስብኝ ሀዘን ሲደርስብኝ ዩቱብ እንደዚያ ሲሆን እንኳ ማለት ዞር ብሎ ያየ ሰው የለም። ለምን በቃ እኔ እንዳድግ የማይፈልጉ ሰዎች አሉ። እኔ እንድራመድ የማይፈልጉ ሰዎች አሉ። ፈጣሪ ደግሞ እንደ ሰው አይደለም ማለት ነው። እንደ ሰው አይደለም ስለዚህ እኔ በጣም እድለኛ ነኝ። ያው እኔ አንዳንዴ ሰው እንትን ብሎ የሚመጣ ማለት አሁን እንደ ድሮ አይደለም። ሳቄ ተሰርቋል፣ ፈገግታ ተሰርቋል። እንደ ድሮ አይደለም። ድሮ እኔ አርባ ሺ ሰው እና ሰላሳ ሺ ሰው አፍጥጦ እንዳላገኝ ቴክቶክ ነው ማለት ነው። እና ለራሴ ዛሬ ግርም ይለኛል ያኔ ፌመስ ልክ ፌመስን ብቻ አትፈልጉ ነው የምለው በቃ ያም ሰው ደግሞ ሲወድቅ ዝቅ ብላችሁ ማንሳት ማለት ነው። ያ ሰው እኮ እድሜ እንደወደቀ እንደተሰበረ አይቀርም ብዬ ነው የምለው። እኔ በዚህ ላይ ጨርሻለሁ። ወደ ባለቤቷ እንሄድና ከዛ በኋላ ደግሞ ባለቤቷ ተነግራችኋለሁ። ሁሌ ተከታተሉ። ቆንጆ የወት ታሪክ አላት። የወት ታሪኳን ሁሌ ደግሞ እንድታበረታቷት ትምህርት ይሆናል ነው የምለውና እኔ በጣም ነው ደስ ያለኝ። ከካሜራ ጀርባ አሁንም ንድገም ብዙ ነገር አብርቷናል። በህይወቷ ላይ ብዙ ያሳለፈችው ነገር ማለት ነው እና ብዙ ህቶቻችን አረብ ሀገር አላችሁ፣ ብዙ ብዙ ፈተና ብዙ ችግርን ያያችሁ ስለዚህ ደግሞ እንደዚህ እንደዚህ ስትለኝ ሌላ ቦታ አትሄጂም፣ በራስሽ ዩቱብ ላይ ልቀቂውና ብዙ ሰው ይማራል፣ ብዙ ሰው ትምህርት ይወስዳል እያልኳት ነው። እና ስለዚህ ይሄ ነው እኔ ጨርሻለሁ። በቃ እሺ፣ አመሰግናለሁ። በመጀመሪያ ቤት ውስጥ ስለጠራሽኝ፣ ስለ ቤት ውስጥ ስለመጣሁኝ በጣም አመሰግናለሁ። ከዚ በመቀጠል ደግሞ አንችንም በጣም አመሰግናለሁ። እሷንም ዛሬ ላይ ያሞቷት ከሚዲያ መጥቼ አጋጣሚ ነው ያገኘዋል። ያው በሚዲያ ነው ሁላችንም የምንተዋወቀው። ሰው በሚዲያ ከተተዋወቀ ቤተሰብ ሆነው ይቀራል አይደለ? ስለዚህ ሁላችንም በጣም አመሰግናለሁ። የእኔ የዩቱብ ቻናል ለመጀመሪያ ጊዜ ነው ቪዲዮ ሲለቀቅበት፣ ሌላ ቪዲዮ ላው ላይ ብዙ ቪዲዮዎች አሉ የተለቀቁ የተለያየ ሀሳብ ያላቸው ቪዲዮዎች ናቸው። እኔ ግን በተለያየ ሀሳብ እመጣለሁ ወይ በፍራንክ የተለያየ ሀሳቦች አሉ እኔ ጋራ በዛም እመጣለሁ። የዩቱብ ታሪክ የነካፍላችኋለሁ የምሰራውን ነገር አሳያችኋለሁ። ከእናንተ የሚጠበቀው ሰብስክራይብ አድርጎ የቤተሰብ አባል መሆን ነው። ሼር በማድረግ የሚተባበሩ ላይክ በማድረግ አብሮትነታችሁን አሳየን። ኮመንት በማድረግ ያላችሁን ሀሳብ ግለጽ ልላችሁ ወዳለሁኝ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ሰላም ሰንብት። ሰላም ሰላም። ቻው ቻው። የዛሬ አበባዎች የሚገፍሎች